ሰላም ጤና ይስጥልኝ፣ ውድ የተከበሯችሁ የኒ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ምንም ማድረግ አይቻልም። ብሩኬ ፎክሮ ፎክሮ ወይንም የሆነ ዘቶ የሆነ ነገር ሳያደር ቀርቶ አያቅም። ትናንትና ሲፎክር ነበረ ሀይሚየን እንደሚበቀላት እኔ። ስለዚህ ለዋራ አይደለም የመጣሁት፣ ውዶች የሆነ ወሳኝ ነገር ለዋራ ነው የመጣሁት። ስለዚህ ጉዳይ አይደለም ለዋራ የፈለግኩት፣ ነገር ግን በመጀመሪያ ከዚህ ጉዳይ ጋር የተያያዘ ነገር ስለሆነ ነው ምን መሰላችሁ ውዶቼ ቡርኬ ፕራንክ ሲያደርግ እነ ጠንፌ በጣም ደስ ይላቸዋል፣ ሃይሚን ማለት ነው። በጣም ነው ደስ የሚላቸው በጣም ከሚባለው በላይ። የሃይሚን ፕራንክ ግን እናቀዋለን፣ እኛ ማለት ነው። እኛ እናውቃለን ከባድ እንደሆነ፣ የሃይሚን ፕራንክ እናውቃለን። ነገር ግን እኔ ማለት የምፈልገው አሁን በብሩኬና በሃይሚን ምካ መሀል ሃይሚም ብሩኬን ፕራንክ የማድረግ መብት አላት፣ ብሩኬም ሃይሚን ፕራንክ የማድረግ መብት አለው። ያ አይደለም ዋናው አላማ። ሃይሚ አሁን ፕራንክ ተደርጋ ዝም አትልም። ነገ ተነጎዳ ተነስታ ፕራንክ ታደርገዋለች። አንድ ጊዜ አይደለም ተሄድበት ይኖርበታለህ እስከ ስምንት ቀንም ልትሄድበት ትችላለህ። ግን እኔ ማለት የምፈልገው ለእነ ጠንፌ መልክት ማስተላለፍ የምፈልገው አታሽቃብጡ በነዚህ በሁለት ልጆች መሀል አትግቡ። መብታቸው ነው ፕራንክ መደራረግ። ሀይሚ የአንቺ ፕራንክ ከባድ ነው። አንቺ እንደዝነሽ አንቺ እንደዝነሽ የሆነ አለለ ቅጣቅጣ ነገር እንትን እንዳትሉላት ምክንያቱም እኔ ጋር አላችሁ እነ ጠንፌዎች ስር ሰዳችሁ ተከታትሉኛላችሁ አቃለውኝ የቡሩኬና የሀይሚ የትክክለኛ ወዳጆች ያቃሉ ስለ ቡሩኬና ስለ ሀይሚ ፕራንክ እንደሚደራረጉ ያውቃሉ በእነሱ መሀል ገብተውም አያውቁም ለከሌ ምናምን ብለው ወግነውምም አያውቁም ምርጥና ምርጥ ምርጥ ወዳጆችን እኔ ጠንቅቄ ያውቃለኝ ነገር ግን እነ አሽቄ እነ ጠንፌ ይሄንን ነገ ሀይሚ ፕራንክ ስታረግ ብሩኬን ተነስተሽ ፈራይ ቆራይ ቀንጣሽ ልሁን እንዳቴ እነ ጠንፌ ማለት ነው ይሄንን ማለት ፈልጋለሁ ከወዲሁ እንደዛ ላለው ካልሽም ያው ችግር የለም ትረገጣላችሁ ምክንያቱም ልክ ሀይሚ ፕራንክ ተደርጋ ተጨንቃ ምናምን ነገር ስታዩ ስትጨናነቅ ደስ ይላችኋል። ስለማቅ ነው። በጣም ነው ደስ የሚላችሁ ከሚባለው በላይ ማለት ነው። በቃ ዝም ነው የምትሉት። ዝም ዝም እና መብታችሁ ነው ዝም ማለት ነገር ግን ሀይሚ ፕራንክ ስታደርግ አትሳደቡ ነው እ ዋና የኔ አላማ፣ እነ ጠንፌ ሀይሚ ፕራንክ ስታደረግ የመሳደብ መብቱ የላችሁም፣ ዝም በሉ በቃ። አሁን ብሩኬ እሷን ፕራንክ ሲያደረጋ ዝም ብላችሁ አይደለ? እሷም እሱን ፕራንክ ስታደረገው ዝም በሉ፣ በእነሱ መሃል አትግቡ። ነገሩ እናንተ ብሩኬ አፍቃሪ ስለሆናችሁ አይፈረድባችሁም። ምንድነው፣ ያፈቀረና ያበደ አንድ ነው አይደለም የሚባለው? እናንተ እንደዛ ተመሳሳይ ናችሁ ከዛ ጋር ማለት ነው ስለዚህ ምንም የሚፈረድባችሁ ነገር የለም ቅማሟ ደግሞ እንግዲህ ምንም ማድረግ አይቻልም እኛ በቤተሰብ መሀል መግባት አንችልም ሀይምዬ እኛ መግባት የምንችለው እነ ጫን ያለው እነ ከበደ አንቺን ሲነኩሽ ብቻ ነው ያኔ ነው እኛ ፈራጅ ቀንጣሽ ልንሆን የምንችለው አሁን ግን አሁን ግን ሸበላሽ ነው ፍቅሩን በእልብሽ እምነቱን በአንገትሽ ያሰርሺው ብሩኬ ማለት ነው ያለሽ። እንደዛ እያልኩ ነው ጉዶች፣ ያው ከዚህ በኋላ የምገልጣቸው ማለት ነው። እንግዲህ ብሩኬ እሷን ስም አስሯል፣ እሷ ደግሞ የእሱን ስም አስራለች። ይሄ ማለት ውዶች የእምነት ጥግን ማሳየት፣ ሌላው ነገር ደግሞ አብሮነትን ማሳየት፣ ያለመለያየትን መገለጫ ዋና መስፈርቱ ነው፣ ዋነኛው ማለት ነው። ይሄ ከተደረገ ጊዜ ጀምሮ እኔ በጣም ደስተኛ ላይ ደስታ ላይ ነው ያሉት ጉዶች፣ ደስቴን እያጣጣምኩ ነው። በዛ አጋጣሚ ፍጽ ቴንኪው ማለት እፈልጋለሁ በእውነት እናመሰግናለን። መልካም ጓደኛ የምንድነው የክፉ ቀን ጥላ ነው። እንደዛ ይባላል። እና እንዳንተ አይነት መልካምና ቅን አሳቢ የሰው አብሮነትን የሚመኝ ጥሩ ልብ ያላቸው ሰዎችን ያብዛልን ነው ማለት የምፈልገው። እና ምንድነው እናንተ ውሸት የምታወሩ ሰዎች ደግሞ ስነስርዓት ያልተሰራ ሰራ እያላችሁ አትዋሹ፣ ጥሩ አይደለም። ታውቃላችሁ፣ ማንነታችሁን እንሄድባችኋለን። ምንድነው ምንድነው የተፈጠረው የሚለው ነገር እንሄድበታለን በቀጣይ። ለአሁኑ ይህንን ይመስላል። ላይክ፣ ሼር አድርጎ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ።